ሰበር ዜና። ውድና የተከበራችሁ ውድ ተመልካቾች እንደምንዋላችሁ፣ እንዴት አመሻችሁልኝ? የምሽቱን መረጃዎች ለቃቅሜ ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። እንደተለመደው ሰላምና ፍቅርን፣ አንድነትን፣ መተሳሰብን፣ መተዛዘንን ያምጣልን ማለት ነው። ውድ የሀገሬ ልጆች ሰላማችሁ ይዛል። ባላችሁበት ቦታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ የተከበራችሁ የሰዓድ ዩቲብ ቻናል ቤተሰቦች እንደምን አላችሁ? ድኝ ትናንትና አልተመቸኝም ነበር፣ በዛ በጣም ቢዚ ነበርኩኝ። የለም አልመጣሁኝ ማለት ነው። ዛሬ እንግዲህ ናፍቃችሁኝ ይችን ቦታ ናፍቃይ ማለት ነው መጥቼላችኋለሁ፣ ለየት ባለ ቪዲዮ ማለት ነው። እንደዚሁ አንዳንድ ጊዜ መቼም ሶሻል ሚዲያ ላይ እንኳን ደቅ ያለው ግን አንዳንድ ጊዜ ግብት ስትሉ የሚመጣው ነገር ጭራሽ ለጃርመን ሶላት እየተሰገደ ለኦሮሞ ለምናምን ተለይቶ ነው ዱ የሚደረገው። ሀስቢ ላሁ ኒዕም ልወኪል ወላ ሐውለ ወላ ቁወት ኢላ ብላህ ላልዩ ልዓዚም ምን ሰው ዱዓ ሲደረግ እኛ በየመስጊዶች ስናሄድ ማለት ነው፣ ዱዓ ሲደረግ በየሁሉም ቦታ ለሙስሊም በየሙስሊም ሀገሩ በ ለሙስሊም ሀገር ለሁሉም ዱዓ ይደረጋል። ለጀርመን ዱዓ ይደረጋል። ለተለይቶ ማለት ነው፣ ለአውሮፓ ዱዓ ይደረጋል። ሶላት እየሰገዴ ሰው ሶላት ተራዊህ እየሰገዴ ሰው ዱዓ የሚያደርገው ለሀገር ነው። ለግቡና ማለት ነው። ቲክቶክ ላይ የተቆራረጡ ቪዲዮዎችን እዋቸው። ምን አይነት ዘመን ላይ ነው ያለ ነው? ዱዓ ላይ ተሆኖ ራሱ ዒልም ላይ ተሆኖ ራሱ ዘረኝነት አለ። እረ ተው፣ አዲስ ለሚወለዱት ተውሊዶች መልካም ነገር እየጣላችሁ ሂዱ። ቤተሰብ፣ እናንተ ምን ትላላችሁ እስኪ? ግቡና ቪዲዮውን እዩትና በኋላ ላይ አስተያየታችሁን ይጠብቃል።

መጀመሪያ ተማሩ። ከመናገራችሁ ከማስተማራችሁ በፊት ዲናችን ምን እንደሚል በመጀመሪያ ተማሩ እናንተ። ምክንያቱም አዲስ ተውሊድ አለ። ይህ ቪዲዮ ተቀማጭ ነው ለአዲስ ተውሊዶቹ። ምን እናስተምር ብላችሁ አስቡበት። ምን አይነት ዘመን ላይ ነው? ሰው ዱአ ላይ ቆሞ ዱአ እያደረገ ሀስቢ ላሁ ወኒዕመልወኪል አለይኩም ስታፍሩላሁ

ከሚጠላቸው ነገሮች አንዱ ምንድን ነው? በጣም በተለቅነት የሚጠላው ነገር አሸርግ በአላህ ላይ እያጋራን ሰው ነው። እናንተ ሶላት ላይ ቁማችሁ ሶላት እያሰግዳችሁ ተራዊ እያሰግዳችሁ ዱአ እያደረጋችሁ ለጀርመን ወይም ለአውሮፓ ወይም ለ ለኦሮሞ ተለይቶማ ነው ለሱ ዱአ አድርጉ የተባለው ይተባል ዱአ እኮ ማን አይለይም። ለሁሉም ሰው ነው ዱአ መደረግ ያለበት ዒልም ላይ ቁማችሁ፣ ሶላት ላይ ቁማችሁ ለይታችሁ ዱአ፣ ለኦሮሞ፣ ለአውሮፓ፣ ለጀርመን፣ ምን አይነት ዘመን፣ ምን አይነት ጊዜ ላይ ነው? እስኪ መለስ ተባሉና ምንድን ነው ብላችሁ ይህን ቪዲዮ ግቡና ቤት ሰብቁት። አማና አለይኩም ይህ ሰውዬ መያዝ አለበት። ምክንያቱም እሱ ብሎ አሰጋጅ ደግሞ ምን ምን ዲም ብሎ ነው የሚያሰግደው? ማን አዞት ማን ፈቅዶለት? ካላወቀ ሰውን ሚስኪኖቹ ምንም የማያውቁትን ሚስኪኖቹ አያጥማቸው? ቲ ብዙ ሰው እኮ ያኒ በአሁኑ ሰዓት ማሻአላህ እየተስፋፋ ነው፣ ዲናችን እየተስፋፋ ነው። ካላወቀ እዛ ቦታ ላይ ለምን ገባ ስለ ዘረኝነት የሚያስተምር ከሆነ ስንት ሚስኪን ህዝብ አለ ዘረኝነት የማይፈልግ። ስንት ሚስኪን ህዝብ አለ ዲኑን ብቻ አተራዊ ስንት እየደከማቸው እኮ ነው አይን ምፍለጋ መስጂድ የገቡት። ስለዚህ እነሱ አረንጆ እንደው እንዲ ዛሬ ለፈለግኩኝ ቅርታ አገርጉልኝ። በቀጣይ ልጅ እስከምንገናኝ በሰላም ጠብቁኝ ሰንብቱ ልኝ እያልኩ ሰናበታችኋለሁ። ወሰላሙ አለይኩም ወረሕመቱላ ወበረካቱ።